አቦ አምላክ አሜን። አባቶች ካህናት፣ ዲያቆናት በዚህ ቅዱስ ስፍራ የተሰበሰባችው የክርስቶስ ቤተሰቦች እንደምን አደራችው? እንደምን አደራችው? እንደምንስ እስከዚህ ሰዓት ደረሳችው? አሜን። ሁላችንንም በቸርነቱ በምረቱ ጠብቆ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልል እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ፈቃድ በቤተ ክርስቲያናችን ስርዓት መሠረት በተገቢው ሁኔታ መንፈሳዊ አገልግሎቱን ሁላችንን በሚገባ ስንገለገል ቆይተናል። ትምህርተ ወንጌሉ የመጨረሻ መደምደሚያ ሆኖ ስንመማር ስለመጣንበት አላማ፣ ስለተሰበሰብንበትና ትንሣኤውንም በተመለከተ በሚገባ ሁላችንም እንደሰማነው እንዳዳመጥነው ትምህርቱን በዚህ አይነት ስንከታተለውና ስንሰማው በነበረ መልኩ ያው አጠናቀናል ማለት ነው። እንግዲህ ሁላችንም በእያንዳንዷ ዕለት ስንመጣ በዚህ በቤቱ ስንገኝ ዋጋ አለው። የሚነገረውና የሚሰጠው ትምህርት ለእኛ ነው። እኛ እንድንበት ዘንድ ነው ትምህርት የሚሰጠው። እኛ ማድረግ የሚገባንን ነገር እንድናደርግ፣ ማድረግ የማይገባንን ነገር ደግሞ እንዳናደርግ ነውና እንግዲህ የዕለቱ መብር ስላስተማሩን እግዚአብሔር አምላካችን ቃሌዎት ያሰማልን ቃሌዎት ያሰማልን የአገልግሎት ዘመናቸውን ይባርክልን። በሌላ መልኩ እንግዲህ ሁሌ ስንመጣ ተምረን ነው መሄድ ያለብን አንድ ነገር ወደ ራሳችን እየወሰድን ነውና፣ አሁን እንደምታዩት በርካታ ሙሽሮች ፊት ለፊታችን ላይ ሆነው የቤተ ክርስቲያናችን ሕግና ስርዓት በጠበቀ መልኩ ጋብቻቸውን ፈጽመዋል። ዘማሪውም ሲዘምሩልን እሱን በተመለከተ በሚገባ ሁላችንም በቤተ ክርስቲያን ሰው በእግዚአብሔር ቤት በእውነቱ ከሆነ ደስታዬ ነው የሚለውን ነገር መጥቶ በዚህ መፈጸም እግዚአብሔር ይደሰትበታል። ሰው ከሚደሰትበት ይልቅ እግዚአብሔርን ማስደስት ለሌሎቹ ባሪያነት በምሳሌነት ይጠቀሳል። ለሌሎቹ ትምህርት ሆኖ ሊያስተምር ይችላል በሚል ነው። ሌላው ራስን የማዳን ስራ ነው። ራስን መጠበቅ አብረን እስከ ሕይወት ፍጻሜ ድረስ እንኖራለን ብሎ እንደ አባቶቻችን እንደ እናቶቻችን ጠንካራ ሆነው በቅዱስ ስጋው በክቡር ደሙ ጋብቻቸውን የመሰረቱ ሰዎች እንቅፋት አይመታቸው፣ ለችግር አይጋለጡም፣ መከራ አይደርስባቸውም። በዚህ ሁሉ ሰዓት ጠባቂ ያላቸውና ማለት ነው። ስለዚህ እኛም ሁላችንም ስንመጣ በዚህ እንድንበቃ በሌላ መንገድ ጋብቻችንን የፈጸምን ደግሞ ወደ ሥጋ ወደሙ ቀርበን ቅዱስ ሥጋውን ክቡር ደሙን እንድንቀበል ራሳችንን ማዘጋጀት ልጆቻችንን ከዕለት ወደ ዕለት ወደዚህ ማምጣት ያስፈልጋል ማለት ነውና የአብርሃምን የነሳራን ጋብቻ ሁሌ እየጠቀስን በየአደባባዩ እንናገራለን። ጠንካራ ስለሆኑ ጋብቻቸውን መሰረት አስይዘው ስለኖሩ የነሱን ታሪክ የምንጠቅሰው አሁን እንደ አብርሃምና እንደ ሳራ ጠንካራ ሆኖ የሚታይና የሚነገር የሚገለጽለትና ታሪኩ የኖ ተብሎ የሚነገር ስለሌለ፣ እነዚህ ጥንት አባቶች ጠንካራ ስለሆኑ የአብርሃምንና የሳራን ጋብቻ የባረከ የናንተንም የሚባርክላችሁ እያለች ቤተ ክርስቲያን ጸሎት ታደርጋለች። ሌላው ስንዘምር አብረን በጋራ እንድንጸልላቸው ነው። እንግዲህ መጀመር አብዛኛውን ጊዜ ቀላል ስለሆነ መጨረሻቸው ያማረ የሰምረን እንዲሆን ዋናው ትልቁ ነገር መጨረሻቸውን እግዚአብሔር ያሰምርልን። መጀመር ቀላል ዘዴ አጭር ስልትና ትንሽ ተግባር ነው። ዛሬ በጅምር የቀሩ ወገኖቻችንን ጠንካራ ጠንካራዎችን እያሰብን መመማር ማንችል ከሆነ ደካሞችንና ሰነፎችን ጀምረው የቀሩትንና ትናንት የነበሩ ዛሬ ያልነበሩትን የምናነሳ ከሆነ ድካም ስለሚሰማን፣ ጠንካሮችን እያሰብን ሁላችን ሐዋርያው ቅዱስ ጳውሎስ የጸኑትን አስቡ እንዳለኛም የጸኑትን ጠንካራዎችን እጅግ በጣም ተሽለው የታዩትን ቅዱስ ሥጋውን ክቡር ደሙን የተቀበሉትን ጸንተው በደስታ የሚታዩትን እያሰብን ሁላችንን ለበጎ ሥራ ራሳችንን እንድናዘጋጅ እግዚአብሔር አምላካችን ይርዳን። እንግዲህ በሚገባ ስለተስማማን ለዛሬው በዚህ በቃናን። ሁላችንም ኅሊናችንን ሰብስበን አብረን በጋራ እንጸልያለን። አቤቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ በቸርነትህ በምሕረትህ እዚህ ስራ ለመስገን እናመሰግናለን። ቀሪ ጊዜያችንን የተባረከ የተቀደሰ ያድርግልን። ቅድስት ሀገራችንን ኢትዮጵያን ከፈተና ከችግር ሁሉ እግዚአብሔር አምላካችን ይሰውርልን። ሁላችንን ሰላምን፣ ፍቅርን፣ አንድነትን ያድርን። የታመሙ ወገኖቻችንን ይፈወስልን። ሕፃናቱን ያሳድግልን። ያጡትን የተቸገሩት ሁሉ እግዚአብሔር በበረከቱ አትረፍርፎ ይጎኝልን፣ ይጠይቅልን። ከሊቀ መላእክት ቅዱስ ሚካኤል ረድኤት በረከት ያሳድፈን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ፈቃድህ በሰማይ እንዲሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ መደሎን አቤት ወደ ፈተና አታግባን ከክፉሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። ቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላምን በአስፋቤሽ ድንግል ነሽ፣ በስጋሽ ድንግል ነሽ። አሸናፊ እግዚአብሔር ሰላምታ ላን ችግር ባሻል ከሴቶች ሁሉ ተለይተሽ አንቺ ደስ ይበልሽ ይሁን እግዚአብሔር ካንቺ ጋር ነውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ሄባ ሬ ወይስ አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን አድን ርስትህንም ባርክ። አቤቱ ሕዝብህን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጃት አጃት ቤዛም የሆንካት ቅዱስ ቤተ ክርስቲያንን ጠብቃት። ለነገሥታት ለመኳንን ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራት በዚች ቅድስት ቤተ ክርስቲያን ተሰብስባችሁ የጸለያችሁ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ።